ሰላም ተመልካቾች እንዴት ናችሁ? ሁልጊዜ ፋና ቀለማትን እንግዲህ ከመጀመራችን በፊት የምናደርገው በሳምንቱ የነበሩ የኬንያ ጥበብ ጉዳዮችን ወደ እናንተ በማድረስ የዛሬውን ፋና ቀለማት እንጀምራለን። መዲናችን አዲስ አበባም እንዲሁም ደግሞ በተለያዩ የክልል ከተሞች በተለየ መንገድ የምናነሳው የኮሪደር ልማቱን ማንሳት እንችላለን። ከዚያ ባለፈ ደግሞ በገበታ ለሀገር ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት እንግዲህ የተለያዩ የተፈጥሮ መዳረሻ ቦታዎች በተለየ መንገድ የለምንጉ ብዙ የቱሪስት መስህቦች እየሆኑ ይገኛሉ። የቱሪዝም መዳረሻ ቦታዎች ካላቸው የተፈጥሯዊ የቱሪዝም መዳረሻነት ባለፈ ሰው ሰራሽ በሆነ መልኩ በተለየ መንገድ የተለያዩ ኢንቨስትመንቶች እንዲሁም ደግሞ የቱሪዝም መስህቦች እየተጨመሩባቸው በርካታ ቱሪስቶች ወደ ሀገራችን እየመጡ እነዚህን ቦታዎች እንዲጎበኙ ማድረግ ተችሏል። ኢትዮጵያ እንግዲህ ከዚህ በፊት እንደምናውቀው በተለያዩ ባህሎችና ባሉ ቅርሶች አማካኝነት የተለያዩ ቱሪዝሞች ከተለያዩ የዓለም ሀገራት ወደ ሀገራችን እየመጡ እነዚህን የቱሪዝም መዳረሻ ስፍራዎች ሲጎበኙም ተመልክተናል። እንደ አዲስ በተጀመረው የቱሪዝም እንቅስቃሴ ደግሞ ሌላኛውን ብስራት በዚህ ሳምንት ሰምተናል። የአፍሮ ኔሽን ዓለም አቀፍ ፌስቲቫል መስራች የሆነው ስሜድ እንግዲህ ወደ ሀገራችን መጥቶ በዚሁ በተጀመረው አዲስ የቱሪዝም እንቅስቃሴ ሀገራችን ያላትን የቱሪዝም ሀብቶች ለማስተዋወቅ እንግዲህ ከባህልና ቱሪዝም ሚኒስቴር ጋር አብሮ በጋራ ለመስራት ተስማምተዋል። ይህን የተመለከተም መግለጫ በሳምንት ሰጥተው ነበረ። በጥበብ ዘርፉ የምናገኛቸው በርካታ ሰዎች እንግዲህ ላበረከቱት የጥበብ ስራዎች የተለያዩ ቅናዎች እንዲሁም ደግሞ ሽልማቶች በተለያዩ የዓለም አቀፍ መድረኮች ሽልማት ይበረከትላቸዋል። ከዛም ባለፈ እንግዲህ አብዛኞቹ እነዚህን የሽልማት መድረኮች በተለያዩ መንገዶች በተለያዩ ጊዜያት ደግመው ደጋግመው ደግሞ በማሸነፍ ሽልማቱ ጭራሽ በስማቸው እንዲጠራ ማድረግም ትልቅ አቀምን ማድረግ የቻሉ በርካታ የጥበብ አለም ሰዎች ማንሳት እንችላለን። ከነዚህም መካከል አንዱ የሚሆነው እውቁ የፖፕ ሙዚቃ አቀንቃኝ ማይክል ጃክሰንን ማንሳት እንችላለን። ማይክል ጃክሰን በህይወት ዘመኑ አጠቃላይ 748 የሚደርሱ ሽልማቶችን ላበረከተው የጥበብ ስራዎች እንግዲህ ማሸነፍ ችሏል። ከነዛ መካከል 13 የሚሆኑት ደግሞ የግራሚ አዋርድ እንደሆኑ ይጠቀሳሉ። ማይክል ጃክሰን በተለያዩ ጊዜያት ካሸነፋቸው የእውቅና መድረኮች መካከል አንዱ የኤምቲቪ ሙዚካ አዋርድ ወይም ደግሞ የኤምቲቪ ቪዲዮ ሙዚክ አዋርድ በዋነኝነት ይጠቀሳል። ከ1991 ጀምሮ ደግሞ ይሄኛው የኤምቲቪ የሙዚቃ ክሊፖች የሚሸለመው ወይም ደግሞ የኤምቲቪ የሙዚክ ቪዲዮ አዋርድ በስሙ ተቀይሮ ማይክል ጃክሰን ቪዲዮ ቫንጋርድ አዋርድ በመባል በሱ ስም እንደተቀየረ ብዙዎቻችን የምናስታውሳው ነው። እንዲሁም ደግሞ በተለያዩ የሽልማት መድረኮች ላይ በርካታ ሽልማቶችን በማሸነፍ የምናውቃት አሜሪካዊቷ ሙዚቀኛ ቴለር ስዊፍት ነች። 702 የሚደርሱ ዓለም አቀፍ እውቅናዎችን በማግኘት ከሴቶች ወደር የለሽ በመሆን ትጠቀሳለች። ቴለር ስዊፍት ከአገኘቻቸው የተለያዩ ሽልማቶች መካከል በቢኤምአይ ፖፕ አዋርድ 53 ጊዜ ታጭታ ለ53ቱንም በአሸናፊነት ማጠናቀቅ ይችላለች። ይሄም ከሆነ በኋላ እንግዲህ የውድድሩ አዘጋጆች የቢኤምአይ ፖፕ አዋርድን በስሟ በመቀየር ቴይለር ስዊፍት አዋርድ በማለት እንግዲህ ከ2016 ጀምሮ በእሷ ስም የውድድሩ መድረክ ስም መቀየር ችሏል ማለት ነው። ቀደም ሲል ያነሳሁትን መረጃ እንግዲህ አለ ምክንያት አላጋሯችሁም። በሀገራችን የተለያዩ የጥበብ ሰዎች ላበረከታቸው አስተዋጽኦ በየዓመቱ ሽልማት መድረኮች ይዘጋጃሉ። እነዚህ መድረኮች ሁሉ እንግዲህ በአርቲስቶች ስም መጠሪያ ሲደረጉ ሰምተን አናውቅም። ለመጀመሪያ ጊዜ በአርቲስቶች ስም መጠሪያ ኖሮት የሽልማት መድረክ እየተዘጋጀ ያለው እንግዲህ ያጫሉ ሁንዴሳ የሽልማት መድረክ ነው። የአጫሉ ሁንዴሳ የሽልማት መድረክ እንግዲህ ለአራተኛ ጊዜ በዛሬው ዕለት የሚካሄድ ነው የሚሆነው። በኦሮሚኛ ቋንቋ ዘርፍ በርካቶች ላበረከቱት የጥበብ ስራዎች የእውቅና ሽልማትም ይካሄዳል። ስለዚህ ይሄኛው በዚህ ሳምንት የነበረው አንዱ የጥበብ ዜና ነው። ለአጫሉ ሁንዴሳ እንግዲህ ስናነሳ፣ ካበረከታቸው ወይም ደግሞ ለአድማሽ ካደረሳቸው በርካታ ተወዳጅ ሙዚቃዎች አንዱ ኡልማን ኬቱ ፋቴ እንግዲህ ብዙዎቻችን እናስታውሰዋለን። ይሄ ሙዚቃ መለስ ብለን በትዝታ ልናነሳው ነው ያ ረጋከነ ና ሰን ደ ላተ ዲ ሲ መደ ቴላተ የአንዳንድ ሰዎች የህይወት ዘመን ስኬትን ስመለከት በእጅጉ ያስደንቀኛል። ከእነዚህ ከሚያስደንቁኝ ሰዎች መካከል ወይም ደግሞ በስኬታቸው ዛሬም ድረስ ከአይምሮዬ ከማይጠቱ ሰዎች መካከል አንዷ የሆነችው እንግዲህ ሳሊራይድስ ነኝ ሳሊራይድስ ብዙዎቻችን እንደምናቃት ወይም ደግሞ በአሜሪካ የቀደም ተመራማሪ ከሚባሉት እንዲሁም ደግሞ ወደ ውሃ መጓዝ ከቻሉ ሴት ተመራማሪዎች መካከል በዋነኝነት ማንሳት እንችላለን። ታሊላ ኤርሰን ዛሬ ያለ ምክንያት አልያነሳትም። 2012 በኋላ ከህይወቷ ማለፍ በኋላ ናሽናል ጂኦግራፊ የእሷን ዶክመንተሪ በ205 ለእይታ አቅርቦት ነበረ። ይሄንን ዶክመንተሪ እናንተ እንድታዩት ለመጋበዝ ነው። በዋናነት እንግዲህ በዘርፉ የነበረውን የወንዶች የበላይነትን ፈርቀዳጅ ሆና በመውጣት እንዲሁም ደግሞ ከመጀመሪያዎቹ የአሜሪካ ሴት ጠፈር ተመራማሪዎች ውስጥ በመሆን ወደ ህዋ መጓዝ ከቻለች በኋላ ብዙዎቻችን እንደምናስታውሳት ሁላ በረከተችው አስተዋጽኦ የተለያዩ እውቅና ሽልማቶችን ተሰጥቷት ነበረ። የህዋት ብዙዎቿን እንግዲህ በተለያዩ መንገዶች ሲወሩና ሲነሱ ተመልከተ እናውቃለን። አሁን ግን ናሽናል ጂኦግራፊ ከዳይሬክተር ክሪስቲና ኮንስታንቲኒ ጋር በመተባበር እንግዲህ ይህንን ሳሌ የተሰኘ ዶክመንተሪ በ2025 ለእይታ አቅርቧል። እኔ አይቼው ተመልክቼው በጣም ወድጀዋለሁ። ስለዚህ እናንተም በዚህ ሳምንት ወይም ደግሞ ለቀጣይ ሳምንታችሁ እንድትመለከቱት በአክብሮት ትጋብዛችኋለሁ። ወደዚህ ወደ ሀገራችን ደግሞ ስንመጣ በቅርቡ በዚህ ሳምንት የተመረቀ አንድ ፊልም አለ። ፊልሙ ርዕስ 11:59 ይሰኛል። በሳምንቱ በተመረጡ የኪነ ጥበብ ጉዳዮች ሳምንቱ እንዴት አለፈ እየተባባልን ቆይታ አደረግን። ተመልካቾቻችን መረጃዎችን እያጋራኋችሁ ከናንተ ጋር ቆይታ ያደረኩት እኔ አቤል እንዳቅሙ ነኝ። ቀሪ የፋና ቀለማት ጉዳዮች ግን ገና አልተነኩም፣ ወደ እናንተ መድረሳቸውን ይቀጥላሉ። ለዛ ደግሞ ሐሰን አብራርና ሐረገወይን ድረስ ከናንተ ጋር በቀሪ የፋና ቀለማት ጉዳዮች ቆይታ ያደርጋሉ። ከነሱ ጋር ጥሩ ጊዜ እንዲኖራችሁ እየተመኘው እኔ ግን በዚሁ ተሰናበት። መልካም ጊዜ።